ሰላም! የቦረና ባሬንቶች ቻናል ተከታዮቻችን፣ የእለቱን ዜና ይዤ መጥቻለሁ። ከዜናዎቹ ጋር ጃለኔ መቃሳ። በመጀመሪያም አርዕስተ ዜና፤ የኦሮሚያ ጤና ባለሙያዎች ማኅበር ከመንግሥት የተሰጣቸውን ምላሽ ተገቢ ያለመሆኑን ገለጹ። ጽንፈኛው የፋኖ ቡድን በምስራቅ ወለጋ ዳግም ጥቃት መፈጸሙ ተሰማ። የኢትዮጵያ ብሔራዊ ባንክ ለከባድ ኪሳራ ተጋለጠ የሚሉ አዳዲስ መረጃዎችን ይዘናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ይጀምሩ። መንግስት ለጤና ባለሙያዎች ምላሽ የሰጠበት መንገድ አሳሳቢ ነው ሲል የኦሮሚያ ጤና ባለሙያዎች ማህበር ገለጸ። የጤና ባለሙያዎች የደሞዝ ጭማሪ እና ጥቅማጥቅም ጥያቄዎችን አስመልክቶ መንግስት ከባለድርሻ አካላት ጋር በነበረው ውይይት እንዲሁም በተሰጠው ምላሽ የኦሮሚያ ጤና ባለሙያዎች ማህበር ኮንነዋል። ከመቶ ሚሊዮን በላይ ህዝብ ባለበት ሀገር ውስጥ ከአምስት መቶ ሺህ ያነሱ ባለሙያዎች እንዳሉ ገልጾ ይህም አንድ ሐኪም በሺዎች የሚቆጠሩ ሰዎችን ይወክላል። ሆኖም የተሰጠ ምላሽ ሙሉ በሙሉ ስራ ብታቆሙም የምታመጡት ተጽዕኖ አይኖርም አይነት ነው ሲሉም አብራርተዋል። በሕጋዊ እና ሰላማዊ መንገድ የጠየቅነው ጥያቄ የራሳችሁ አይደለም የሌሎች የከሰሩ ፖለቲከኞች ሀሳብ ነው በማለት የዘቀጠ ምላሽ ተሰጥቶናል፣ ሲሉም ማህበሩ ተችቷል። በተጨማሪም ኦሮሚያ ከሌሎች ክልሎች ያነሰ ደሞዝ ለጤና ባለሙያዎች እንደሚከፍል ገልጸው ይህንን በተደጋጋሚ የክልሉን መንግስት ብንጠይቅም ምላሽ አላገኘንም፣ ሲሉም አብራርተዋል። በመጨረሻም ከሚመለከተው አካል ተገቢው ምላሽ ካልተሰጠን ጥያቄዎቻችን እና መብቶቻችንን ከማስከበር ወደ ኋላ አንልም ሲሉ አቋማቸውን ገልጸዋል። ጽንፈኛው የፋኖ ቡድን በምስራቅ ወለጋ ዳግም ጥቃት መፈጸሙ ተሰማ። በኦሮሚያ ክልል ምስራቅ ወለጋ ዞን አንገርጉቴ ከተማ ጽንፈኛው የፋኖ ቡድን ዳግም በሰላማዊ ሰዎች ላይ ድንበር ተሻግሮ ሰኔ 15 2017 ዓ ም ጥቃት ፈጽመዋል ሲሉ ነዋሪዎች ለቦረና ባሬንቱ ቻናል ዜና ዝግጅት ክፍል ተናግረዋል። ጥቃቱን የፈጸሙት ከምሽቱ ሁለት ሰዓት ተኩል ሲሆን ሁለት ሰዎችን በአንድ ቦታ በጥይት ረሽነው ነው። ሶስት የአካባቢ ነዋሪዎች ማለትም ፈይሳ ባቦ፣ ተስፋዬ ዳባ እና ሹማ የተባሉ ግለሰቦችን ሰብአዊነት በጎደለው መልኩ በቢላዋ አርዶ መግደላቸውን የሟች ቤተሰብ ተናግረዋል። ዓላማቢሱ የፋኖ ቡድን በአካባቢው ተደጋጋሚ ጥቃት ማድረሱን ገልጸው መንግስትም ጉዳዩን አስመልክቶ እልባት መስጠትና መፍትሄ ማምጣት እንዳልፈለገ ገልጸዋል። በስፍራው የሚገኘው የመንግስት ወታደሮች ችግሩ ከመድረሱ በፊት ከአካባቢው ቀድሞ እንደወጡም ጠቁመዋል። በመጨረሻም ለኦሮሞ ህዝብ የይድረሱልን ጥሪ አስተላልፈዋል። የኢትዮጵያ ብሔራዊ ባንክ 2024 በአጠቃላይ የባንክ ሥራው 10.5 ቢሊዮን ብር ኪሳራ እንደገጠመው በገለልተኛ ኦዲት ተረጋገጠ። ብሔራዊ ባንክ በገለልተኛ የውጭ ኦዲት እንዲደረግ የሀገሪቷ መንግስት ከዓለም የገንዘብ ድርጅት አይኤምኤፍ ጋር ባደረገው ስምምነት መሠረት የብሔራዊ ባንክ የ2024 የፋይናንስ እንቅስቃሴ ግኝቱን ይፋ አድርጓል። የውጭ ምንዛሪ ከሐምሌ 2024 በፊት በነበረው የብር መግዛት አቅም መዳከም የተነሳ ብሔራዊ ባንክ 38 ቢሊዮን ብር መክሰሩን ሪፖርቱ አመላክተዋል። የኢትዮጵያ ብር ተከታታይ እየተዳከመ በመምጣቱ ይህ ሁሉ ኪሳራ መከሰቱን ኦዲቱ ገልጾ አጠቃላይ ኪሳራ በመቶ ቢሊዮን ብሮች ሊቆጠር እንደሚችልም ሪፖርቱ አብራርተዋል። መንግስት ከፍተኛ ወርቅ ለውጭ ገበያ ለመላክ በሚል አገር ውስጥ ከፍተኛ ዋጋ ጭማሮ በማድረግ ወደ ውጭ ሲልክ በኪሳራ ይልክ እንደነበርም ሪፖርቱ አሳይቷል። ዘገባው የሪፖርተር ጋዜጣ ነው። ውድ የተከበራችሁ የቦረና ባሬንቱ ቻናል ተከታዮቻችን የዛሬውን ዜና በዚህ አጠናቀናል። በሌሎች አዳዲስ መረጃዎች እስክንገናኝ ሰላም ሰንብቱ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ።